የጋሺ ልብስ ይዞ መጥተዋል እንዴ? ምን ማለት ነው? አንተ አደለ እንዴ ተቀበልከው? ለካ እኔ የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብስ ቤት ነው። ምን ያስቃል? የሆነ ነገር ትዘብሮ ለምግብ አታቀርቢ። ኧረ እስኪ በናት የበላነው ምግብ ሽታውን ኳን የተፋስኪ ከጃችን ላይ

ላላነውእአንቺ ብትደብቅ እንዴት ብዬ ልንገርሽ፣ ልጄ ከአንቺ ይምጣ ብዬ ዝም አልኩኝ። ይቅርታ አባቴ፣ እንደዛ ስላደረኩ። አይ ልጄ፣ ይቅርታ መጠየቅ የሚገባኝማ እኔ ነበርኩ። ሁሉ ነገር ስ አካልኖሩ አንቺም ወደ ስደት ባልልሽ ነበር። እንዲ አባ እንደዛ ትበል እንጂ ጋሼ፣ እርስዎ እኔ ከማውቃቸው ሁሉ ምርጡ አባት ነዎት። ለልጆት ያሉት ክብርና ፍቅር፣ የእውነት ልጆት ላይ ያሉት እምነት ማንኛውም ልጅ ሊመኘው የሚችለው አይነት ነው። አዎ ጋሼ፣ ልክ ጽናትን ስናያት ምን ያህል በስነስርዓት እንዳደገች ታስታውቃለች። ጋሼ፣ ይህንን እድል ያላገኘን ተገፍተን ከእናታችን ጋር ያደግን ብዙዎች ነን።

በአሁን ቡናው ስንተኛ ነው? ሶስተኛ። እሺ ሮም ነጋዴ እንደሆን ካውቀዋለሁኝ ከጀበና በስትሮም ቢሆን ስጭኝሽ። የቡና አፍቃሪ ነህ? አዎ ጋሼ፣ እሱ እያረረ እኛ ነቃ ደንገጥ ያደርገናል። ለቡና እያዘንክ ባሉ አይደለም? ለቡና ለእንጀራ እራሱ አዝናለሁ። ምን ስለምንበለው ነው? አይደለም የሀገር አይነት ተሸክሞ ማን እንደሚበላው አለማየት ያሳስበኛል። ማን አቋበድ ምሩፍ። ለምን ለዚህ ልጅ ቡና ስጭግኝ አይ ተፈጥሮ ትገርማለች። እንዴት እኛ ያላየነውን ነገር ሌሎች ሲነግሩን አውቋበድ እያለን እንናገራቸዋለን። አይ ጋሼ፣ እነዚህ የማይገባቸው ትውልድ ምን አለ በእናንተ ዘመን ተፈጥሬ ቢሆን። እሺ ግን ይፈታልና ፍታላቸዋ። እንዲ አይሆንም ጋሼ፣ እርስዎ እያሉ በእኔ ማስተማር አያምረው አባቴ። አንተ ንገረን። ለአይናችን ቅርብ ቅንድባችን ነው የሩቁን ሲያይ የቅርባችንን ቅንድባችንን አያይም። እንዴት እኔ ማገዶ ከፈጀው አንተ ነዳጅ ትበላለህ ማለት ነው ጋሺ ለማለት የፈለገው የፈለገ ተጠራጣሪ ባትሆኑ ዙሪያችሁን ካላያችሁ መጠቃታችሁ አይቀርም ነው። አይናችሁ ከሩቅ ያለውን ጠላት እንደሚያይ ሁሉ አጠገባችሁ ያለውን ወዳጅ ይሁ ነው። ልክ እንጀራ በጋጋሪው እንደሚበላው ማለት ነው። አቤት አለው

ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናቸው ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን በማጥቆር ቤተሰብ የሆኑ ነባሮች ደግሞ ላይክ ሼር በማድረግ አበረታቱ ማለት ነው። ዛሬ ጽናት ድራማን በክፍል ሰባ አንድ ይዘን መተናል ማለት ነው እንግዲህ ሀምሳቢ ልድ ሃምሳ ነው ጉዶ ከተባረከው ይበቃል አንዱ ይላሉ የጽናት አባት ውድና የተከበራቸው አርማ ተመልካቾች ዛሬ የጽናት አባት ተቀላቅሏል። የጽናት አባት ከክፍለ ሀገር እንግዲህ የኪራን እናት የጽናትን አማቷን እንግዲህ ለቅሶ ለመድረስ ጥቁር በጥቁር እንግዲህ ገጭ ገጭ አድርገው ከነ ኮፍያቸው መተውም እንግዲህ ዛሬ እንግዲህ የእቴት የሰማኒያ ቀን መታሰቢያቸውም ነበረ። እናም እንግዲህ በዛ ቀን እንግዲህ በቀኑ ተገኝተዋል። የክፍለ ሀገር ነገር እንግዲህ ሞልቶ አይሞላምና ቀናቶች ሲቆጠሩ በሰማኒያ ቀናቸው እንግዲህ የኪራን እናት ለቅሶ ለመድረስ ወደ እነ ኪራ ጋር መተዋል ማለት ነው የጽናት አባት እናም እንግዲህ ጽናት ይህም እንግዲህ አባቷ በመምጣቷ በመምጣቱ እጅግ በጣም ደስ ተሰኝታለች። እናም እንግዲህ እንደ በፊቱ ተጨንቃ ሳይሆን ፈታ ብላ ከነጓደኞቿ እንግዲህ አጅበዋቸው ነበር የተቀበሏቸው ማለት ነው። እናም እንግዲህ ኪራንም እሱ ያመጣውን እሱ ይመልሰው እግዚአብሔር ያበርታክ ልጄ በማለት እንግዲህ የሀዘኑ ተካፋይም ሆነው አጽናንተውታልም ማለት ነው። አጽናንተውታልም ማለት ነው። እናም እንግዲህ የነኪራ ቤት እንደተለመደው በጓደኞቻቸው ደመቅ ይላል ቤቱ። እናም እንግዲህ አንድ ላይ ሰብሰብ ብሎ የጽናትን አባት አቀባበል አድርገውላቸዋል። የጽናት አባትም እንግዲህ እንደተለመደው ያው ደስ ተሰኝተውም እንግዲህ ተመልክተናቸዋል። እንግዲህ ጽናትን በጣም ስለሚወዷት በጣም ስለሚያከብሯት ጽናትም እጅጉን በጣም ውብ እና ድንቅ የሆነች ሰው ነች። እና አስተዋይም ነች፣ ደግሞ እጅጉን በጣም ተወዳጅነትን ያገኘች ነች፣ በጓደኞቿም ሆነ በእጮኛዋ በባለቤቷ በኪራም በኩል እንግዲህ። ኪራ እንግዲህ አምላኬ ተመስገን፣ ጽዬን በቃ ጽናቴን ስለሰጠኝ እያለ ፈጣሩን ጎንበስ ቀና እያለ እንግዲህ ያመሰግነዋል ማለት ነው። ጽናት እንግዲህ ለአባቷ እጅግ በጣም ግልጽ ነች እና ኪራ በጣም ሲደመምባቸውም ተመልክተናል። እናም እንግዲህ ጓደኞቻቸው በሙሉ ኪራም እንግዲህ ስለ ጽናት አስተዳደግ እና ነገሮቿን በሙሉ በጣም ይወድላታልና እና ይህ ሁሉ እንግዲህ ምክንያት የሆኑት እርስ ሆኖትና በደንብ አድርገው ምርጥ አድርገው ስላሳደጓት እያለ ኪራ እጅጉን በጣም አርጎ የጽናትን አባት ሲያመሰግናቸው ተመልክተናል ማለት ነው። ቀጠል ብለው እንግዲህ መራዊት እንዲሁም ደግሞ እናሆም እንግዲህ የጽናትን አባት እጅግ በጣም ሲያመሰግኑት ጽናትን የመሰለች እንቁ የሆነች ልጅ ወልደው እያሉ እንግዲህ እንግዲህ በጣም ተደምመዋል። እናም እንግዲህ የጽናት አባት አምሳ ቢወለድ ሀምሳ ነው፣ ጉሉ ከተባረከ ይበቃል አንዱ እያሉ አባትየውም ፈጣሪያቸውን እንግዲህ ደጋግሞ ያመሰግኑታል ማለት ነው። በእንደዛ እንዳለ እንግዲህ እጅግ በጣም ደስ ተሰኝተው እንግዲህ አንድ ላይ ቁጭ ብለው እጅጉን በጣም ጥሩ የሆነ አቀባበል አድርገውላቸው ሞቀደመቅ አድርገው እንግዲህ እያሳለፉ ይገኛሉ። በነኪራ ቤት ማለት ነው። አዲሱ እንግዲህ ቅዱስ ተከስቶ እንግዲህ የጽናትንም አባት ተዋውቀውታል። እናም እንግዲህ ሶስተኛ ላይ ነበርና ቡና እየጠጡ ሶስተኛ ቡና ላይ ነበርና የደረሰው ብዙም ደስ አልተሰኘም፣ ሶስተኛ መጠጣቱን። እናም እንግዲህ ያንን ያስተዋሉትና የተመለከቱት የጽናት አባት የቡና አፍቃሪ ነክ በማለትም ሲጠይቁት ነበረ። በተለይ ደግሞ ለናሆም ግራ የሚያጋባው የቅዱስ ንግግር ነገር ግን ዛሬ ትክክለኛ የሆነውን ሰው አግኝቷል ማለት ነው። ቅዱስ የቅዱስና የጽናት አባት እጅግ በጣም ንግግራቸው ተግባብተዋል ማለት ነው። በቅን ይሁኗል ለሌሎቹ የማይገባቸው ነገር ግን ለጽናት አባትና የቅዱስ ንግግር አስተሳሰብም ሆነ አመለካከታቸው በጣም ያስደምምም ነበረ። እየተቀባበሉም እንግዲህ ቤተ ዘመዱን እንግዲህ በደንብ አድርገው እያስረዷቸውም እያወሯቸውም እንግዲህ ተመልክተናል ማለት ነው። በስተመጨረሻም በጣም የተደመሙት የጽናት እያባት በቅዱስ ንግግር ቅዱስም፣ እንግዲህ ምናለ ምናለ በድሮ በእናንተ ጊዜ በተወለድኩኝ በአሁን ባሉት ትውልዶች ተወልጄ እያለ እንግዲህ እጅጉን በጣም ደስ የሚል ጫወታው ደርቶም ተመልክተናል ማለት ነው። እናም እንግዲህ ሰናይትና ክብሮም እጅጉን በጣም እንግዲህ የ የፍቅር ነገሮች አሉባቸው። ነገር ግን ሰናይት በጣም ታሾፋለች እና ክብሮም እንግዲህ እየተናደደባትም ተመልክተናል ማለት ነው። ነገር ግን ሰናይት እንግዲህ እንደተለመደው ነገራቶቹን አይቶ እንዳላየ ሰምቶ እንዳልሰማ የማለባበስ ነገር አለባት እና ሆኖም ግን ያው ባህሪዋን ተረድተዋታል ማለት ነው። ሆኖም ግን ያው እንደ ባህሪዋ እንግዲህ ያዝ አድርጓታል ማለት ነው ክብሮ። እና እንግዲህ በሌላ በኩል ደግሞ ሰናይት እጅግ በጣም አስባም ተጨንቃም አይተናታል ማለት ነው። ሰናይት ስልክ ከመስሪያ ቤት የስራ ባልደረባዋ ስልክ ደውሎላት፣ ሰኒ ግን በእንቅልፍ ልቧ ስታወራም ነበረ። እናም ብዙም ጥሩና ደስ የሚል መልስ አልነበረም የመለሰችው። እና እንግዲህ ቦርጫም የሚል ቃልም እንግዲህ ለስራ ባልደረባዋ በእንቅልፍ ልቧ እንግዲህ ስታወራም ነበረ። እጅጉን በጣም ደንግጣም እንግዲህ አስባለች። እናም እንግዲህ ለጽናትም ይህን ነገር ነግራት እንግዲህ ጓደኞቿ ሲስቁባትም ነበረ። መራዊትም እጅግ በጣም ስትስቅባት ስትቀልድባት ነበረ። ጽናትም እንደዛው ማለት ነው። እናም እንግዲህ ሰናይት እንግዲህ እንዴት ነው እዛ ስራ ቦታ ሂጅ፣ አይኑንም ማየው እያለችም እጅጉን በጣም ተጨንቃም ተመልክተናል ማለት ነው። የጽናት አባት እንግዲህ ከእነሱ ጋር አንድ ላይ መኖር ከጀመሩ ከክፍለ ሀገር ከመጡ አንድ ሳምንት አስቆጥረዋል። ከዚህ በኋላ መሄድ አለብኝም ሲሉም ነበረ። እናም እንግዲህ ኪራ መቆየት ይችላሉ። ጽናትዬም እንግዲህ እረ አባዬ አሁን አትሄድብኝ ቆይ ልኝ ስትለውም ነበር። እና እንግዲህ የጽናት አባትም ጽናትዬ ከብቶቼስ ቤቴስ? ሲሉም ነበረ። ኪራ እንግዲህ አስፈላጊ ከሆነም እኮ ከብቶችን የሚጠብቅ ሰራተኛ መላክ እንችላለን ብለዋል። እናም እንግዲህ የጽናት አባትም እንግዲህ በዛ መሀል እንግዲህ እንደዛም እያወሩ እያለ ያው መሄድ እንዳለባቸው ተናግረዋል ማለት ነው። የጽናት አባት በዛ መሀል እንግዲህ ናሆም ለኪራ ስልክ ደውልና እና እንግዲህ የጽናትን አባት በቤታቸው መጋበዝ ፈልገዋል። እናም እንግዲህ ግብዣ ወደነ መራዊት ቤት ወደነ ናሆም ቤት እንግዲህ የጽናት አባት ተጠርተዋል ማለት ነው። እዚሁ አንድ ላይ ተሰብስባችሁ ተቀበላችሁኝ። አሁን ደግሞ ድጋሚ ኔዛ መሄድ አለብኝ ማለት ነው እያሉም እንግዲህ የጽናት አባት እንግዲህ አያስፈልግም ነበር እኮ ሲሉም እንግዲህ ሲናገሩም ተመልክተናል ማለት ነው። እናም እንግዲህ እነ ጽና የነኪራ ቤት እንግዲህ በአሁን ሰዓት ላይ ሰላምነቱ መለስ ብሎ እንግዲህ ከሀዘናቸው ማገግሞ ተመልክተናል ማለት ነው። እንግዲህ ያው ይህንን ጥቁር ልብስ ማውለቃቸው እና መቀየራቸው ብቻ ነው የቀረው ማለት ነው። በሌላ በኩል ደግሞ እንግዲህ ያው በቀልድ እና በሳቅ የታጀበ ነበረ ማለት ነው። ዛሬ የፅናት ድራማ በክፍል ሰባ አንድ ማለት ነው። ስለ ሰናይትም አንስተው ሲጠይቁ ነበረ። አሁንም አልተሻላትም እንዴ ሲሉትም ነበረ። ክብሮ ምን ማለት ነው አላያችኋትም እንዴ ሲልም ነበረ። እንድትለምደው ምግብ ስራና ሄደ ጠይቃት እያለም እንግዲህ ኪራ ሲስቅበትም ተመልክተናል ማለት ነው። ቅዱስም ቀበላል እና ምግብ መስራት ትችላለህ እንዴ ሲልም ጠየቀው። አዎ ችላለው በመጠኑ ቢሆንም ሲል ነበረ። አንተስ ብሎም እንግዲህ ጥያቄውን መልሶ ሲጠይቀው ክብሮም ክብሮም ሲጠይቀው እንግዲህ ቅዱስ እኔ እንኳን መመገብ ብቻ ነው በማለትም እንግዲህ አንዳንድ እንግዲህ ቀልዶችን ጫወታዎችን የታጀቡ ነበረ ማለት ነው። እንግዲህ ከወትሮው ለየት ብለው እንግዲህ ዛሬ ላይ ድባቡ እጅግ በጣም አምሮና ደስም ተሰኝተው የጽናት አባት በመምጣታቸው እንግዲህ እጅግ በጣም አምሮባቸውም ተመልክተናል ማለት ነው። ውድና የተከበራችሁ አድማጭ ተመልካቾቼ እንግዲህ ስለምታበረታቱን እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንግዲህ አትርሱ ማለት ነው። አዳዲሶች ነባሮችም ሼር በማድረግ እንግዲህ አበረታቱ ማለት ነው። ለዛሬ እንግዲህ የነበረን ቆይታ የክፍል ሰባ አንድ ይህን ይመስል ነበረ። በቀጣይስ እንዴት በእንዴት እንደምንመጣ እንግዲህ ሁሌም ጽናቶች እንግዲህ በአዳዲስ ነገር ነውና የሚመጡት ከዚህ በኋላ ደግሞ እንግዲህ ጽናትና ኪራስ መቼ ነው ሰርጋቸውን የሚያደርጉት የሚለውም፣ እንግዲህ ወደፊት አብረን የምናይ ይሆናል። እሱንም እንግዲህ በቅርብ ጊዜ የምናሳውቃችሁ ይሆናል ማለት ነው። እስከዛው ድረስ እንግዲህ ውድና አድማጭ ተመልካቾቻችን እንግዲህ የተሰማችሁን ሀሳብ እና አስተያየት በኮሜንት እየገለጻችሁልን አብረን እንግዲህ እንቆያለን ማለት ነው። በቀጣይ ቪዲዮ እስክንገናኝ እንግዲህ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላማችሁ ብዝት ይበልልኝ። በቀጣይ እስክንገናኝ ቸር ሰንብቱ ባይ ባይ።